የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ ሃያ ሁለት ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለው አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁን ይስሐቅን ከነርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሂደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕትን እንጨት አንስቶ ለልጁ ለይስቅ አሸክመው፣ እርሱ እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለ እርሱም እነሆ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግን ወዴት ነው? አለ። አብርሃምም ልጅ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱ በብላቴናው ላይ እጅህን አትዘርጋ አንዳችም አታደርግበት አንድ ልጅህን ለእኔ ያልከለከለህምና እግዚአብሔርን የምትፈራ እንደሆነ አሁን አውቅ ያለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም ነሆ አንድ በግ በዱር ውስጥ ቀንዶቹ በጸሳቤቅ ተይዞ አየ። አብርሃምም ሄዶ በጉን ወሰደው በልጁም ፈንታ መስዋዕት አድርጎ ሰዋ። አብርሃምም ያንን ቦታ ያህዌ ይርኢ ብሎ ጠራው። እስከ ዛሬ ድረስም በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፦ እግዚአብሔርም በራሴ ማለሁ፣ ይላል ይህንን ነገር አድርገሃልና አንድ ልጅህንም አልከለከልህምና በእውነት በረከትን እባርካሃለሁ፣ ዘርህንም እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ በዘዋለሁ። ዘርህም የጠላቾችን ደጅ ይወርሳል። የምድር አሕዛብ ሁሉ በዘርህ ይባረካሉ፣ ቃሌን ሰምተሃልና። አብርሃምም ወደ ብላቴኖቹ ተመለሰ። ተነስተውም ወደ ቤርሳቤ አብረው ሄዱ። አብርሃምም በቤርሳቤ ተቀመጠ። ይህ ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ። እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። እነርሱም በኩሩ ኡዝ፣ ወንድሙ ቡዝ፣ የአራም አባት ቀሙኤል፣ ኮዛት፣ ሃዞ፣ ፊልዳሳ፣ የድላፍ ባቱኤል ናቸው። ባቱኤል ርብቃን ወለደ። እነዚህም ስምንቱን ሚልካ ለአብርሃም ወንድም ለናኮር ወለደች። ሬህማ የሚሏት ቁባት ደግሞ ጥባህን፣ ገማእህን፣ ታሽን፣ ሞክሳን ወለደች። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ መልካም ቆይታ።